ጋዜጠኞችና የፖለቲካ ፓርቲ አባላት ላይ የሚከናወን አላግባብ እስር ተጠናክሯል ተባለ። በትግራይ ክልል በ2016 ምርጫ ሊደረግ ነው። ሩሲያ መቼም ቢሆን የምዕራባውያን ፖሊሲ ማስፈጸሚያ እንደማትሆን ፑቲን ገለጹ። ሰላም ጤና ስጥልኝ እንደምን ቆይታችኋል? ተመልካቾቻችን ሀገሬ ዜና አሁን ተጀመረ። ፍሬወት ታደሰ ዜናዎቹን እየመራው ከእናንተ ጋር ቆይታ አደርጋለሁ። ወደ ቀዳሚ ዜና እንለፍ። የኢትዮጵያ ሰብአዊ መብት ኮሚሽን በጋዜጠኞችና የፖለቲካ ፓርቲ አባላት ላይ የሚከናወን አላግባብ እስር ተበራክቶ መቀጠሉን ገለጸ። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በጋዜጠኞች ላይ የሚደርሰው እስር ህግ ተላልፏል በሚል ቢሆንም ከስራቸው ጋር በተያያዘ መሆኑን እየተስተዋለ ነው ብለዋል። በተደጋጋሚ ለእስር እየተጋለጡ ያሉ ጋዜጠኞችም ስለመኖራቸው ጨምረው አንስተዋል። ጋዜጠኞች ከስራቸው ጋር በተያያዘ የቅድመ ምርመራ ስር ሊፈጸምባቸው የማይገባ ቢሆንም ድርጊቱ ተባብሶ መቀጠሉን የኮሚሽኑ የ2015 በጀት ዓመት የዘጠኝ ወራት አፈጻጸም ሲያቀርቡ ገልጸዋል። ከቅርብ ጊዜ ወዲህ በተለይ ትንሽ አሳሳቢነቱ እየጨመረ የመጣ አዝማሚያ በጋዜጠኞች በሚዲያ ላይ እንዲሁም በተቃዋሚ ፖለቲካ ፓርቲዎች እና በተቃዋሚ ድምጾች ላይ ያነጣጠረ ጥቃት ነው። የጸጥታ ሀይሎቹና አስፈጻሚ አካሉ በሚወስደው እርምጃ በጋዜጠኛነታቸው ወይም በሚዲያ ስራቸው አይደለም ለጥቃት የተጋለጡት ብሎ አበክሮ ይከራከራል። ነገር ግን ብዙም አሳማኝ ሆኖ አላገኘ ነውም በታሰሩበት ጊዜ ሁሉ እንደ ተፈጸመው ወንጀል ማስረጃ ተደርጎ ሲጠቀስ የምናየው የምናደምጠው በየሚሰሩበት ሚዲያ ተቋም አማካኝነት ጽፈዋል ወይም ተናግረዋል የተባሉት ነገር ነው። ዋና ኮሚሽነሩ በማረሚያ ቤቶች የሰብአዊ መብቶች አያያዝ መሻሻሉ የተስተዋለ ሲሆን በፖሊስ ጣቢያዎች የሚፈጸሙ የሰብአዊ መብት ጥሰቶች ግን ተባብሰው መቀጠላቸውና በተለያዩ ቦታዎች የዘፈቀደ እስር እየተፈጸመ መሆኑንም ገልጸዋል። አሳሳቢነቱ የቀጠለ ጉዳይ የዘፈቀደ እስር እና በእስር ወቅት ደግሞ የሚፈጸሙ ተገቢ ያልሆነ አያያዝ ነው። አንዳንድ ቦታዎች ላይ ድብደባን ጨምሮ ተገቢ ያልሆነ አያያዝና እስራት፣ ተገቢ ያልሆነ እስራት ቀጥሏል። የፍርድ ቤት ትእዛዝ አለመከበርም ቀጥሏል። ከእነዚህ የዘፈቀደ እስር ውስጥ አንዳንድ ቦታ ላይ በጣም የሚያሳስብ አይነት የሚሆነው የቤተሰብ አባላትን ጭምር የሚያጠቃ የዘፈቀደ እስር የሚፈጸም መሆኑ ነው ማለትም አንድን ሰው ፍለጋ ቤተሰቡን ማሰር ማለት ነው። በቤተ ክርስቲያን አጋጥመው ያሉ ችግሮች በጥበብ ካልሆነ በቀር በመሳሳብና እልክ በመጋባት የሚፈቱ አለመሆኑን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የቤተ ክርስቲያኑ የግንቦት የቅዱስ ሲኖዶስ ጉባኤ ዛሬ ተጀምሯል። ሳምሶን ገድሉ ዝርዝር አለሁ። አቤት። እግዚአብሔር አምላካችን ሆይ ሰላማዊ ሌሊት አሳድረህ እስካሁን አሳ ስላደረስከን እናመሰግናሃለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመጋቢት ወር መጀመሪያ ላይ የምታደርገውን የቅዱስ ሲኖዶስ ምላተ ጉባኤ ረክበ ካህናት ዛሬ ጀምራለች። የጉባኤውን መጀመር በንግግር ያበሰሩት ፓትራርክ ብጽወ ቅዱስ አቡነ ማትያስ ሁሉም የቤተ ክርስቲያኒቱ አባቶች ለሰላም ሊሰሩ ይገባል ብለዋል። የቤተ ክርስቲያን መደበኛና ቀዋሚ ተልኮ የሆነውን ሰላም የመጠበቅ የማስጠበቅ የማስረጽና የማስቀጠል ኃላፊነት እንዳለብን ለጥያቄ የሚቀርብ አይደለም። በእግዚአብሔርና በሰው በሰው በሰውና በሰው መካከል አስተማማኝና ዘላቂ ሰላም እንዲኖር ጠንክሮ የማስተማር የመምከርና የማስታረቅ ኃላፊነት የኛ ነውና በአሁኑ ጊዜ በቤተ ክርስቲያንና በሕዝብ ላይ እየደረሱ ያሉ ፈተናዎችን ለመቅረፍ ከምንም ጊዜ በላይ በልዩ ትኩረት የምንሰራባቸው ጉዳዮች እንዳሉን መገንዘብ ይኖርብናልን ብለዋል። ሁላችንም እንደምንገነዘበው በአሁኑ ጊዜ ቤተ ክርስቲያናችን እንደ ቤተ ክርስቲያን፣ ሕዝባችንም እንደ ሕዝብ በፈተና ውስጥ እያለፉ ያሉበት ጊዜ ነው። የቤተ ክርስቲያናችንና የህዝባችን ችግሮች የተራዘሙ እንዳይሆኑ ለቤተ ክርስቲያናችን ምጥዋን ሆነን የምንሰራበት ጊዜ አሁን እንደሆነ በውል ማወቅ ይኖርብናል። ቅዱስነታቸው በቅርቡ በቤተ ክርስቲያኒቱ ላይ ያጋጠሙ ችግሮችን በተመለከተም ተከታዩን ብለዋል። በተለይም በትግራይና በኦሮሚያ አካባቢዎች ያጋጠሙን ፈተናዎች ከቤተ ክህነት አልፈው የህዝብም ጭምር እየሆኑ ስለመጡ የህዝቡን ጥያቄ በትክክል በማዳመጥ ሃይማኖቱንና ቀኖናውን በጠበቀ መልኩ በጥበብና በፍቅር ጥያቄያቸውን አክብረን መቀበል ያሻል። ጉዳታቸውንም መካፈል ይኖርብናል። በአጠቃላይ አባትና እናት ለልጆቻቸው የሚያደርጉትን የሚያደርጉት የሚገባውን በማድረግ ልናቀርባቸውና ልናቅፋቸው ይገባል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሀገሪቱ ውስጥ ወደ ግጭት የገቡ አካላት በሰላማዊ መንገድ ችግሮቻቸውን ይፍቱ ሲሉም መልእክታቸውን አስተላልፈዋል። በአሁኑ ጊዜ አላስፈላጊ በሆነ የእርስ በርስ ግጭት እየተሳተፉ ያሉ ወገኖች ግጭቱን አቁመው በሰላማዊ ውይይት ችግሩን ለመፍታት እንዲጥሩ አባታዊ መልእክታችንን በአጽንኦት በአጽንኦት እያስተላለፍን የ2015 ዓመተ ምሕረት የረክበ ካህናት ቅዱስ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን እናበስራለን። እግዚአብሔር ጉባኤያችንን ይባርክልን። በግብርና ሚኒስቴር የተዘጋጀው ዐውደ ርዕይ የግብርና ዘርፉን ያግዛሉ የተባሉ የተለያዩ የቴክኖሎጂ ውጤቶች፣ ባህላዊና ዘመናዊ የግብርና ስራ መገልገያዎችን ለዕይታ እንደቀረቡበት ተጠቆመ። ዘርፉ አሁን ካለበት በተሻለ መልኩ ማደግ እንደሚችል ያመላከተ ዐውደ ርዕይ ነው ተብሏል። ማሌ ታማረ ዝርዝር አላት። የኢትዮጵያ የግብርና ሚኒስቴር በሳይንስና ሙዚየም አጠቃላይ እንደ ሀገር ደረጃ ማለት ነው። በኢትዮጵያ ውስጥ ያለውን የእርሻ እንቅስቃሴ ወይም ደግሞ የግብርናውን እንቅስቃሴ ምን ይመስላል የሚለው ኤግዚቢሽን አዘጋጅቷል። ይህንን ኤግዚቢሽን ለእናንተ ለማድረስ እዚህ ተገኝተናል ማለት ነው። ሳይንስና ሙዚየም እስኪ ምን እንደሚመስል አብረን እንቆ ሰላምሽ። እዚ ጋ የሚታዩት የሰብል አይነቶች ስንዴ፣ ስንዴ ሁለት አይነት ስንዴ አለ የዳቦ ስንዴና የመኮረኒ ስንዴ ነው። መሀል ላይ የሚታየው ደግሞ የሲናድ የሚባል የሰብል አይነት ነው። እዚህ አካባቢ የምናየው ደግሞ የጥራጥሬ ሰብሎች ምርት ነው። ባቄል አለ፣ አኩሪ አተር አለ፣ አተር አለ። እነዚህ የምናያቸው የግብርና መገልገያ መሳሪያዎች አርሶ አደሩ በራሱ ውቀት፣ በራሱ ጥበብ ፈርቶ ለግብርና ማምረቻ ተግባራት የሚጠቀማቸው መሳሪያዎች ናቸው። አርሶ አደሩ የቤተሰቡን ጉልበት፣ የእንስሳት ጉልበት በስፋት እየተጠቀመ ሲያመርት ለብዙ አመታት ቆይተናል። ባህላዊ የነበሩ የእርሻ መሳሪያዎች ከምርታማነት አንጻር መሻሻል አለባቸው። ስለዚህ አርሶ አደሩ ምርታማነት የሚጨምሩ ጊዜ የሚቆጥቡ ቴክኖሎጂዎች እየቀረቡ ነው ያሉት። ያኛው ደግሞ ሁለገብ መውቂያ ነው። ይሄ በቆሎ መውቂያ ነው። ይሄ ደግሞ የካሳባ ማቀነባበሪያ ወይም መላጫ ነው። እነዚህ የአርሶ አደሩን ጉልበትና ጊዜ የሚቆጥቡ ናቸው። ከዚህም በተጨማሪ 650 የሚሆኑ ቴክኖሎጂዎች ከቀረጥ ነጻ እንዲገቡ ተፈቅዶ መንግስት ከቀረጥ ነጻ እንዲገቡ አድርጎ ተጠቃሚዎች እያስገቡ የሚገኙበት ሁኔታ አለ። ይህኛው የዘር ማበጠሪያ ነው። እዚያ አካባቢ የምናያቸው ሁለት ሶስት ዝርያዎች ናቸው። ፍላጎት የሚባል ሁለት አይነት አይነቴ ነው ያለው። ዳግም እዚህ ጋር የምናየው ነጭ ጤፍ ነው። በጣም ጥሩ የሆነ ዝርያ ነው። እነዚህ ሁለት ደግሞ ዝርያው ንጉሴ የሚባሉ ዝርያዎች ናቸው። እዚህ ጋር የምናየው ነጭ የጤፍ ዝርያዎች ናቸው። ይሄ መሀል ላይ የምናየው ማኛ ጤፍ ነው። ታችን የምናየውና ላይ የምናያቸው ነጭ የጤፍ ዝርያዎች ናቸው። በአጠቃላይ በሀገራችን ከ38 በላይ የጤፍ ዝርያዎች አሉ። በዚህ ኤግዚቢሽን ላይ እንግዲህ ከእርሻ ስራም ባሻገርም የተለያዩ የእንስሳት ተዋጽዎችን አይተናል። ለእንስሳት ዘመናዊ የሆነ የእንስሳት እርባታንም እንዴት እንደሚከናወን እያየንበት ሂደት አለ ማለት ነው። የምናየው የተቀናጀ ግብርና ነው፣ ሶስቱንም የያዘ ማለት ነው። ዶሮ አሳንና የጓሮ አትክልትን የያዘ ነው። በዋናነት የዶሮ ኩስ ለአሳው ምግብ ይሆናል። አሳው ከአሳው የተረፈው ውሃ አሳውን ተጠቅሞ እነኚህም የጓሮ አትክልቶች የሚያለባንበት ሂደት ነው። እዚህ ጋር የተለያዩ በጣም ሰፊ የሆኑ ግብርናን እየተመለከቱ ኤግዚቢሽኖች ነው ያየ ነው። በቡናውን ብንወስድ ከአርባ በላይ የቡና ዝርያዎች እንዳሉ ተመልክተናል ማለት ነው በኢትዮጵያ ውስጥ የተለያዩ አዳዲስ ምርቶች ምርጥ ዘሮችንም አይተናል። በዚህ ኤግዚቢሽን ላይ የተለያዩ ከተማሪዎች ጀምሮ የተለያዩ ሰዎች እንግዲህ በእንግድነት እየተዘዋወሩ እየተመለከቱት ይገኛሉ ማለት ነው። እነዚህ ጎብኚዎች ደግሞ ምን እንዳገኙ ጠይቀናቸዋል። የሪሶርስ ብክነትን እንዴት አድርገው ማሳጠር እንደሚችሉ በተለይ ዛሽ ጋያየዋት የውሃ አጠቃቀም በጣም ማርካኛለች። በአንድ ጊዜ ሶስት ነገር የተጠቀመበት ያየውበትን ሁኔታ በጣም አስደስቶኛል። በዚህ ኤግዚቢሽን ላይ እንግዲህ ተዘዋውረን እንደተመለከት ነው የኢትዮጵያ የግብርና ስራ ከየት ወዴት እስከ የትም ድረስ እንደደረሰ የተመለከትንበትና የተገነዘብንበት ኤግዚቢሽን ነው ማለት ነው። የኢትዮጵያ የግብርና ዘርፉ በጣም ብዙ መሰራት ያለበት ገና ብዙ ያልተሰራበት ዘርፍ እንደሆነም ያስተዋልንበት ኤግዚቢሽን ነበር። ከውጭ በዝርዝር ልንመለከተው ከመረጥነው ጉዳይ መካከል የሩሲያ ፕሬዚዳንት ቭላዲሚር ፑቲን ምዕራባውያን የእነሱም ፖሊሲ እጅ ጠምዝዞ ለማስፈጸም የሚያደርጉትን ጥረት በሩሲያ አይሳካም ብለዋል ዩክሬንን ተገን በማድረግ በሀገራችን ላይ የተከፈተው ወረራ በድል እንወጣዋለን እንጂ የምዕራባውያንን ዓላማ ማስፈጸሚያ የምትሆን ሩሲያን አንፈጥርም ብለዋል ፑቲን ይህን ያሉት በሁለተኛው የዓለም ጦርነት ሀገራቸው በናዚ ላይ ተቀዳጀችውን የድል በዓል አስመልክቶ ባደረጉት ንግግር ነው ብሩኪያሬድ በዝርዝር ተመልክቶታል

የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው በሁለተኛ የዓለም ጦርነት በናዚ ጀርመን ላይ የተቀዳጀችውን የድል በዓል በሞስኮ ቀዩ አደባባይ ተገኝተው በልዩ ወታደራዊ ትርኢት ታጅቦ አክብረውታል በዚህ ክብረ በዓል ላይ ታዲያ ምዕራባውያንን በእጅጉ ወቅሰዋል እንደውም ለሁለተኛ የዓለም ጦርነት መነሻ ምክንያት የሆነው የሂትለር ናዚ አስተሳሰብ የተጠናወታቸው ብለዋቸዋል ያኔም ሂትለር እኔን ብቻ ስሙኝ እኔ ብቻ ነኝ የበላይ እንደሚል ሁሉ በአሜሪካ የሚመራው የምዕራባውያን ጎራም ሀገራት የፖሊሲ የአመራር ነጻነታቸውን ሁሉ ወዲያ ጥለው በእነርሱ መስመር ብቻ እንዲጓዙ ይሻሉ ነው ያሉት። የዓለምን ቅርጽ በእነርሱ እጅ ብቻ ሊስሉ የሚፈልጉ ሌቦች፣ የግጭት ጠንሳሾችና አሸባሪዎች ሲሉ ወንጅለዋቸዋል። በሀገራቸው ሩሲያ ላይም በዩክሬን ሰበብ የተከፈተው ሁሉን አቀፍ ወረራ የዚህ ዓላማቸው ማስፈጸሚያ መንገድ እንደሆነ ነው የገለጹት። የሩሲያ ጠልነታቸው ደም አፋሳሽ ግጭት ከመፍጠር ባለፈ እስከ መንግስት ግልበጣ የሚደርስ ዓላማ እንዳሰነቃቸው ገልጿል። አይሳካም እንጂ በሚል በቅርቡ ዩክሬንም እጅ የለበትም ያለ ለችውን የክሬምሊንን በድሮን ለማጥቃት የተደረገ ሙከራ በማሳያነት በመጥቀስ ግን እንዳሰቡት የተከፋፈለች የተዳከመች ሩሲያን የመፍጠር አባዜያቸው አይሳካም። እንደውም እንድንበረታ በአንድ እንድንቆም ለሀገራችን እንድንዋደቅ ነው ያደረጉን ሲሉ ተደምጠዋል። ምዕራባውያን ሀገራትን ሁሉ የእነርሱ ፖሊሲ አስፈጻሚ በማድረግ አለምን ሁሉ በአንድ ቅርጫት ውስጥ በማስቀመጥ የጥቅማቸው ማስፈጸሚያ ለማድረግ የሚያደርጉት ጥረት በሩሲያ ከቶም አይሳካም ብለዋል ፑቲን አለም ላይ ያሉ ምሁራንም ለእውነት የሚቆሙ ከሆነ ይህ በየቦታው የግጭት መንስኤ እየሆነ የመጣውን የምዕራባውያን ሴራ ሊያስቆሙ ይገባል ነው ያሉት። እኛ ግን ሀገራችን ለመጠበቅ አቅም አለን። ምስራቅ ዩክሬንን ነጻ ሳናወጣ ዘመቻችንን አናቆምም። ይህ ለእውነትና ለሀገር የሚከፈል መስዋዕትነት ነው ብለዋል ፑቲን በድል ቀን ንግግራቸው ዘፓቪያዶ ሁራ በሱዳን በተቀሰቀሰውና እየተስፋፋ በሄደው ጦርነት የተፈናቃዮች ቁጥር ከ700 ሺህ መሻገሩ ተገልጿል። ይህም ከሳምንት በፊት ከነበረው ተፈናቃይ በእጥፍ እንደጨመረን የተነገረው ሙልጌታ በላይ ዝርዝር ከእለት ወደ ዕለት እየሰፋ የመጣው በሱዳን የተከሰተው ጦርነት አሁን እያደረሰ ካለው ውድመትና ሞት መላይ እንዳይዘልቅ ተፋላሚ ወገኖችን ለማስማማት ቢሞከርም ማሳካት እንዳልተቻለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪዝ ከቀናት በፊት መናገራቸው ይታወሳል። በዚህ ምክንያት የተፈናቃዮች ሆነ የሟቾች ቁጥር እየጨመረ መምጣቱን የተሰማው አንድ ወሩን ሊደፍን አምስት ቀናት ብቻ በቀሩት ጦርነት በርካታ የተኩስ አቁም ስምምነት በተፋላሚ ወገኖች ቢደረጉም ተፈጻሚ ሳይሆኑ ቀርተዋል። እስካሁን 700 ንጹሃን በጦርነቱ እንደሞቱና ከ5000 በላይ የሚሆኑት የአካል ጉዳት እንደደረሰባቸው አፍሪካ ኒውስ ዘግበዋል። ከ150 ሺህ በላይ ተፈናቃዮች እግር ወደ አመራቸው የጎረቤት ሀገራት ተሰደዋል። ኢትዮጵያን ጨምሮ ደቡብ ሱዳን፣ ቻድና ግብፅ የስደተኞቹ ዋነኛ መዳረሻ ሀገራት ሆነዋል። በደቡብ ሱዳን ያለው ነባራዊ ሁኔታ ያልተመቻቸው ከ800 ሺህ በላይ ዜጎች በሱዳን ይገኛሉ። አሁን ላይ ያንስ ሁለት መቶ ሺህ ስደተኞች በሱዳን በተከሰተው ግጭት ምክንያት ወደ ሀገራቸው ሊመለሱ እንደሚችሉ ነው የተባበሩት መንግስታት ድርጅት የተናገረው። የሱዳን ጦር አዛዥ ጄኔራል አብዱልፈታህ አልቡርሃንና የፈጥኖ ደራሹ ልዩ ኃይል አዛዥ ጄኔራል መሐመድ ሐምዳን ደጋሎ ወይም በቅጽል ስማቸው ሄምቲ በሚመሩት ጦር መሃል በተከሰተው ግጭት በርካታ ሀገራት የሰላም ስምምነት እንዲወዱ ቢጠይቁም የሚሰማ ጆሮ ያገኙ አይመስልም። አሁን ላይ እንደውም ከዋና ከተማዋ ካርቱም በ850 ኪሎ ሜትር ርቀት ላይ በምትገኘው በፖርት ሱዳን የባህር ዳርቻ ከተማ በመቶች የሚቆጠሩ የቤጃ ጎሳዎች ከሰራዊቱ ጋር ለመፋለም የጦር መሳሪያ አስታጥቁን ጥያቄ ማቅረባቸውን አፍሪካን ኒውስ አስነብበዋል። ከቀናት በፊት የሱዳን ጦር ሰራዊትና የፈጥኖ ደራጅ ሠራዊት ተወካዮች አሜሪካና ሳውዲ አረቢያ ባስተባበሩት የውይይት መድረክ ላይ በተኩስ አቁም ስምምነት እንዲሁም የሰብአዊ እርዳታ ማድረግ ስለሚቻልበት ሁኔታ ላይ ያተኮረ ንግግር ጀምሮ ነበር። ይሁን እንጂ የተለየ ለውጥ አሊያም መሻሻል ግን እስከዛሬ ድረስ ማምጣት አልተቻለም። ብሩስ ሊ በፈጣን እንቅስቃሴዎቹ በታጀቡት ወናዎቹ ተወዳጅ መሆን የቻለ ተዋናይ ነው። ይህ ሰው በስራ ልምድ ላይ ሳለ ወድቆ ጉዳት ደርሶበት በምርመራ ሴሬብራል ኤዲማ የተባለ በሽታ እንዳለበትም የተረጋገጠው በዛሬው ዕለት በ1985 ዓ.ም ነበር። በዚያ ዓመትም ህይወቱ አልፏል። የዕለቱን ከታሪክ ቀኝታችን ነው። አብርሃም በለጠ አዘጋጅቶታል። ብሩስ ሊ የማርሻል አርት ጠቢብና ተዋናይ ነው። በፈጣን እንቅስቃሴዎቹ ማርሻል አርትን በሚጠቀሙ ተወዳጅ ትወናዎቹ የሚደነቅ ከብዙዎች ልብ የማይጠፋ ለየት ያለ ተዋናይም ነበር። የምንጊዜም ተወዳጅና ተጽዕኖ ፈጣሪ የማርሻል አርት ተዋናይ ተብሎም ይጠራል። የሆንግ ኮንግ የቻይና የዘር ሀረግ ያለው ብሩስ ሊ በሳን ፍራንሲስኮ አሜሪካ በ932 ዓ ም የተወለደ ሲሆን የማርሻል አርትን ገና በልጅነቱ ተከታትሏል። በ18 ዓመቱ የከፍተኛ ትምህርቱን ለመከታተል የዋሽንግተን ዩኒቨርሲቲን ተቀላቅሏል። ወደ ትወናው በመቀላቀልም ማርሻል አርትን በምዕራቡ አለም ሚሊዮኖች እንዲወዱት ምክንያት ሆኗል። ዘ ቤግቦስ ዊፍ ዘ ድራገን ፍሪን በመሳሰሉ ፊልሞች በ1960ዎቹ በአሜሪካ ፊልሞችና የቴሌቪዥን ሾዎች ላይ ስሙ ገኗል። ወደ ቻይና በመመለስም የተሻለ የትወና ሚና እንዲኖረው በማሰብ ወደዚያው አምርቷል። በማርሻል አርት ሙያውም ሆነ በትወናው በሁለቱም ዘርፍ ክብር ማግኘት እንችሏል። ለማርሻል አርት ባለሙያውና ባለሙያው ለትወና ኮከቡ ብሩስሊ ለኢንተር ዘ ድራገን ፊልም ልምምድ ላይ የነበረባት የዛሬው ዕለት በ1965 ዓ.ም ክፉ ያጋጠመበት እለ ትሆናለች በሆንግ ኮንግ በጎልደን ሃርቨስት ስቱዲዮስ በልምምድ ላይ ሳለ ወድቆ የደረሰበት ጉዳት ወደ ባፕቲስት ሆስፒታል እንዲያመራ አስገድዷል። ይበልጥ አሳዛኙ ደግሞ ሴሬብራል ኢዴማ የተሰኘ ህመም እንዳለበት ዶክተሮች በምርመራቸው አረጋገጡ። በዚያም የብቱን ጠብቋል። ብሩስሊ አልፎ አልፎ ስለ ራስ ምታት ከማማረር ሌላ በደንብ እያገገመ ያለ በመምሰሉ ጓደኞቹና ቤተሰቦቹ ስለ ጤንነቱ መጨነቅ እንዳለባቸው የሚጠቁም ምንም ነገር አልነበረም። ይሁንና ግን ከሁለት ወራት በኋላ ጌም ኦፍ ዲዝ የተባለ ፊልምን በመስራት ላይ በነበረበት ጊዜ በዚሁ ዓመት በ1965 ዓ ም ጤናው መሻሻል ባሳየበት በድንገ ወደ አጫጭር ዜናዎች ስናልፍ የትግራይ ክልልን ጨምሮ ስድስተኛው ሀገራዊ ምርጫ ባልተካሄደባቸው ቦታዎች ላይ በ2016 ዓ ም ምርጫ ለማካሄድ ማቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ የቦርዱን የ2015 በጀት ዓመት ያለፉት ዘጠኝ ወራት የእቅድ አፈጻጸም ግምገማ ሪፖርት ለህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አቅርበዋል። በተለያዩ ችግሮች ምክንያት በተወሰኑ ክልሎች ስድስተኛው ሀገራዊ እና አካባቢዊ ምርጫ ሳይከናወን መቅረታቸውን አስታውሰው በ2015 ዓ.ም የአካባቢ ምርጫ ለማካሄድ ቢታቀድም አለመሳካቱን ገልጸዋል። ስድስተኛው ሀገራዊ ምርጫ ባልተካሄደባቸው አካባቢዎች በ2016 ለማካሄድ ቦርዱ እቅዱን አቶ ውብሸት ተናግረዋል። ኢትዮጵያ ምርት ገበያ ባለፉት ሶስት አመታት የዘይት አቀነባባሪዎች እንዲገበያዩ ለማድረግ በከፈተው በልዩ መስኮት 60 ሺህ ቶን ምርት ግብይት መፈጸሙን ለሀገራዊ ቴሌቪዥን ተናገረ። የምርት ገበያው ይህን ግብይት የፈጸመው የዘይት አቀነባባሪዎች እንዲገበያዩ ለማድረግ በከፈተው በልዩ መስኮት ነው ብሏል። ይህ ግብይት የተፈጸመው የምርት ገበያው ለዘይት አቀነባባሪ ፋብሪካዎች በዋናነት በሚያገበያየው አኩሪ አተር እና ሰሊጥ ምርቶች መሆኑም ተገልጿል። እስካሁንም ከ40 በላይ የዘይት አቀነባባሪ ፋብሪካዎች በልዩ መስኮት ተመዝግበው ግብይት ፈጽሟል ተብሏል። በዚህ በልዩ መስኮት መሳተፍ የሚፈልጉ የዘይት አቀነባባሪ ፋብሪካዎች ማሟላት ያለባቸው መረጃዎችን በማሟላት ከኢንዱስትሪ ሚኒስቴር ፍቃድ በመውሰድ ገበያውን መቀላቀል እንደሚችሉም ተነግሯል። ከውጭ ትዊተር ማንኛውም ሰው ከጽሁፍና ፎቶ በተጨማሪ በትዊተር አድራሻ የድምፅና ቪዲዮ መልእክት መለዋወጥ የሚያስችል አገልግሎት ይዞ እንደመጣ የገጹ ባለቤት ኤለን መስክ አስታውቋል። አገልግሎቱ ሲጀመር ማንኛውም ሰው በየትኛው ዓለም ከሚኖር ሰው ጋር ስልክ ቁጥሩን መስጠት ሳይጠበቅበት መነጋገር ይችላልም ነው የተባለው። መልእክቶች እንዳይጠለፉ ከላኪስ ከተቀባይ የማመሳጠር አገልግሎትን መስጠት እንደሚጀምር ተገልጿል። ሳውዲ አረቢያ እና ሶሪያ ዲፕሎማሲያዊ ግንኙነታቸውን ለመቀጠል መወሰናቸውን አስታወቁ። ሀገራቱ ከአስር አመታት በኋላ ዲፕሎማሲያዊ ግንኙነታቸውን ለመቀጠል መስማማታቸውን ያሳወቁት የሪያድ የውጭ ጉዳይ ሚኒስቴር በይፋዊ የሳዑዲ ፕሬስ ኤጀንሲ በሰጠው መግለጫ በሶሪያ የዲፕሎማቲክ ስራ ለመቀጠል ወስኗል ብሏል። የሶሪያ አረብ የዜና አገልግሎት ሳና የውጭ ጉዳይ ሚኒስትር ምንጭን ጠቅሶ እንደዘገበው የሶሪያው አረብ ሪፐብሊክ በሳዑዲ አረቢያ የዲፕሎማቲክ ተልእኳን ለመቀጠል መወሰኑን ጠቁሟል። ከሶስት ሳምንታት በፊት አሳድ በደማስቆ ከሳዑዲ አረቢያ ውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፈርሃን ጋር ተገናኝተው ነበር። ጉብኝቱም ከ2011 በኋላ የመጀመሪያው ነው ተብሏል። ሀገሬ ዜና እንደቀጠለ ነው። ወንጀሉ በፔሩ ውስጥ የሚገኝ የስፖርት እቃዎች መደብር ውስጥ የተፈጸመ ነው። ይህ ወንጀል በተለያዩ መገናኛ ብዙሀኖች ትልቁን ሽፋን አግኝቷል። ናርዶስ ታምራት አዘጋጅታለች። እለት በእለት የተለያዩ ወንጀሎች በተለያዩ ሀገራት ይሰራሉ። እነዚህ ወንጀሎች በድንገት በሚገጥም ዱብዳ አሊያም ታስቦበት እቅድ ተዘጋጅቶለት ሊሰራ እንደሚችል የወንጀል ምርመራ ውጤቶች ያሳያሉ። ከወደ ፔሮው የሰማነው የወንጀል ታሪክ ግን የዓለምን ዜና አውታሮች ቀልብ ስበዋል። እኛም ይህንን ታሪክ ልናጋራችሁ ወደድን። ይህ ለሰሚው አስቂኝ ወንጀል ለተፈጸመበት አካል ድንጋጤን የፈጠረው ታሪክ የተፈጸመው እንደ አውሮፓውያኑ አቆጣጠር በሚያዝያ 30 2023 ላይ በመካከለኛው ፔሮ ውስጥ በሚገኝ የስፖርት እቃዎች መደብር ውስጥ ነው። ከጠዋቱ 3 ከ30 ላይ ሶስት ሰዎች ከሱቅ ጀርባ ያለው መቆለፊያ ቆርጠው ከተለያዩ ብራንዶች በተዘጋጀው ስኒከር ሳጥኖች የተሞሉ ሶስት ትላልቅ ሳጥኖች ተሸ ተሸክመው ወደ መጡበት ይመለሳሉ። የስፖርት መደብሩ ባለቤት ሀገር አማን ነው ብሎ እንደ ልማዱ ሰዓቱን አረፋፍዶ የተለመደውን ስራ ለመስራት ሱቁን ይከፍታል። ነገር ግን ያጋጠመው ነገር ኮትሮ የተለየ ነበር። መደብሩ ተዘብራርቆ ያገኘዋል። ዞር ዞር ሲል ያስቀመጣቸው የስኒከርስ ሳጥኖች ያጣቸዋል። በዚህ ጊዜ ለፖሊስ ደውሎ ፖሊሶች ወንጀሉ የተፈጸመበት ቦታ ጊዜ ሳያባክኑ ይደርሳሉ። ፖሊሶችም ምርመራቸውን ካደረጉ በኋላ የተሰረቁ ስኒከሮች በሙሉ የቀኝ እግር ጫማዎች መሆናቸውን አረጋግጠዋል። ሌባ ላመሉ ዳቦ ይልሳል የሚለው የሀገራችን ስነቃል ለእነዚህ ሌቦች እንደሚሰራ መረጃውን የሰሙ ሰዎች ይናገራሉ። የዓለም ሀገራት ትልቁን የዜና ሽፋን የሰጡት እነዚህ ሌቦች የሰረቁት 220 ስኒከር ጫማ በሙሉ የቀኝ እግር ጫማ መሆኑን ዓለምን አጃይብ አስብሏል። በዚህ ስርቆት ወንጀል ሰራቂም ተሰራቂም ያላተረፉበት ለኪሳራ የተዳረጉበት ተግባር ሆኗል። የስፖርት እቃዎች መደብር ባለቤት እንደተናገረው ምንም እንኳን የግራ ጫማዎች አሁንም በእጃቸው ላይ ቢሆንም 220 የተሰረቁ የስፖርት ጫማዎች እስካልተመለሱ ድረስ 13,000 ዶላር የሚደርስ ኪሳራ እንደሚያጋጥማቸው ይገመታል። ምክንያቱም ልክ እንደ ሌቦቹ ጫማዎቹ ለብቻው መሸጥ ስለማይቻል